እንድሪስ ሎኬሽን ተቀበል፣ ነገር ከሱ ጋር አልሆነም። ያላችሁ መረጃ አባ ሎኬሽን ተቀበለው አንዴ። እንድሪስ ስልክ አለ አይደለ? ሆለ ማለት ከዛ ነው ለፖሊሶች ውስጥ ደውላል።

ስ ከእኛ አለፈ እኮ እኛ ልንፈታው አልቻልን። ምንድን ነው ትሰጣቸዋለህ? አንተን እኮ ስለ ቅራማ እየጠየኩህ አይደለም ስለ ቪዛ ግን፣ አልሰጡህም አሁን የሚሉት ሁሉ አልሰጡህም። የሰጡህ ነገር የለም። ጊዜ አንድ ጊዜ ስሞትልሽ አልሰጡህም። አሁን ይሄ ሁሉ ያሉት አልሰጡህም። አዎ መረጃ አካውንት ነው። አምጡ መረጃ ነው። መቼ ነው ደላላ የሚቀበለው ስታስገባው? ስራ እየተቀበልክ ነው። ዝም በል፣ እየተቀበልክ ነው። ተው ጀማል፣ ወላሂ አሳጥረው። እኔ በአሪፍ መንገድ ነው። የሰው ሀቅ ይዞ ኢትዮጵያ የለም። እኔ ባለ ይችላል አይደለም፣ የሰው ሀቅ ይዞ ኢትዮጵያ የለ። በመረጃ ነው። በቃ መሲ፣ ይሄ ምንም የሚሆን ነገር አይደለም። ሰዎችን የሚወጣበት ፖሊስ ነው። ልዩ ስሙ ምንድን ነው? ልዩ ስሙ ምንድን ነው? ልዩ ስሙ በቃ መሲ፣ እኔ በቀጥታ መደወሌ ነው። ኦኬ ዳዊ፣ ዳዊ፣ ሙና አሰጣ እንት ኮሽ ነው ራሷን አሁን እመጣለሁ ከፈለግሽ ለምሱ ይወስዳችኋል ሁላችሁ ወደ ኢትዮጵያ ትገባላችሁ አብራችሁ በይም ተበይም ማለት ነው ምንድነው የዚህ ቦታ ስም የቦታው ስም ምንድነው ሎኬሽኑ ለራሱ አልወጣም ማለት አትደወይ ቦታ ካስምላችሁ መፍታት አይፈልግም ከየት መሰለ ለምኑት እስቲ እኛ የምንፈልገው እንትኑን ብቻ ይመልስ የዳለ ብር ይመልስ ፋይንና ሌላ ነገራቸውን ከካምፓኒ ነው የምንነጋገረው አንተም ወንድሜ ነህ ብዬ ነው እንጂ የመጣሁት እኛ እኛ እዛው መጨረስ እንችላለን አሁን እዚህ ያሉ ወንድሞች እኛ እናናግረው ብለዋል። ካናገሩት አናገሩት፣ ካላናገሩት ዝም በይው። አሁን እንዴት እያያዘው ነው? ያማክሩት ከሰጠ ሰጠ።

ሙኒት፣ ካሜራውን ክፈቹ። ካሜራውን አትዝጊው፣ ክፈችው። መሲ ለምን አትሄጂላት የምትሉኝ እኔ እስካሁን ድረስ ይሄድላት አላይን ስለሆንኩኝ ነው። እኔ በጣም አሁን ነው እዛ በሆነ ኖሮ ብቻዋን አትሄድም ነበር ቻርጃ ያላችሁ ሰዎች ምን አለ ብትሄዱላት ኢትዮጵያ የለም አብራችሁ ምን አለ ሮጥ ብላችሁ ብትሄዱላት መሲ ለምን አትሄጂላት ምን ሩቁታ ስለሆንኩ ነው ያለው ያኛው ልጅ እኮ መግባት ይችል ነበር እሱ ያላመናችሁ ረጁ ጋር ነኝ ያለሁት ሙኒት ካሜራ ክፈቺ ሙኒት ሙኒት አይዋ ክፈቺ እኔማ ማ በኖሩ ይሄን ጀማል ሰላሳ ሁለት ጥርሱ ራሱ መሬት ላይ ነበር ማስለቅመው፣ አፈር አባቱ ይብላና፣ እያስረዳች መሰለኝ እንደሱም

ወረቀት የሌላችሁ ወረቀት የሌላችሁ ልጆች በጥቁ እንትን ስላል አድርጋችሁ ሙና ላይ አድርጉትናት ይታያል። ሲመጡ ፊታቸው ነው የሚያስፈልገው፣ እግራቸው አይደለም። ወደ ፊታቸው ካሜራው ይደረጋል። ኸላስ። ምን ላርግልሽ፣ አሁን እጄ ላይ የለም ነው የሚለው። ምን ነው ሌላ ምንም አማራጭ ፖሊሲ ደው። አንዴ ራቅ በይ እኔ አናግሬው ምን እንደሚል ልንገርሽ። ለብቻው ነይ ብሎ ሲያናግርኝ ከመሃላቸው የሶስት ሰው ሽማግሌውን ጨምሮ የእነሱ ብር አለ፣ ግን እጄ ላይ የለም ጊዜ ይሰጠኝ። ኦኬ፣ በኢትዮጵያ ብር ከሆነ እንቀበላለን። በየኢትዮጵያ አካውንት እንሰጠዋለን። አንደው ስጩ መሲም ዲብላችሁ በ ኦኔ አይመለከተኛል ደግሞ እየነርቨስ እያረግሹ የባሰ ጀት እየሆነ ነው። ቆይ ጀማል፣ ጀማል በኢትዮጵያ አካውንት ማስገባት ትችላለህ። በዚህ መስጠት ማትችለውን በኢትዮጵያ አካውንት መስጠት ትችላለህ

ምንም እኔ ልንገራችሁ፣ ይሄ መሲ ይታዩ ምናምን እኔ ደላላን ተረጋግታችሁ ስታወሯቸው ስትለማመጧቸው ላሽ ነው የሚሉት በቃ በሚሄዱ ግለት ልክ ተሄዱ የሽማግሌው ስፔሻሊ የሽማግሌውን ብር ይመልስ። ከላስ እኔ አሁን ሄዳለሁ ወደ ቻርጃ ኮ እኔም ጭማሪ ነው የሚሄዱ እያልኳችሁ ነው። እነዚህም በእርጋታ አይደለም። የዱባይ ደላላ አባብላችሁት አይደለም የሚሰጣችሁ። በቃ እኔን ማውራት ያልፈለገበት ምንም እነዚህ ሰው የሚሸጡ ሌቦች፣ የቀን ጅቦች። ሰው ሌባ ተይዞ ነው ሌባ በለው ኢትዮጵያኖችን እግዚአብሔርን ጆከር። ትልቅ ሽማግሌ ሽበት ያወጡን ሰውዬ አኮሜንዴሽን ውስጥ አስቀምጠው ብሩን በልቶ ይሄንን በምንም ሂሳብ ነገርኳችሁ። የዱባይ ደላላና ቅዱስ ሚካኤል የረገጠው ሴጣን በጸበልና እነዚህም በእርግጫ ነው ገንዘብ የሚመልሱት። ምን ነው አሁን ተይዟል ነው። ይሄውኑ ኢትዮጵያዊ ነው። ጆከር እያቸው፣ እግዚአብሔር ይሄ ሰው እያያችሁት ያው ጆከር በእናት ከኚ ብር ይበላል? አፈር ልብላ ውይ፣ በመደረካ ለሕግ አካል ለሕግ አካል ደውሉና፣ አሁን እነሱ ሰውየውን ይዘውታል፣ ተይዟል። አዎ እና አስይዙታ። ችግሩ ምን መሰለክ፣ እሱን ለማስያት ሁሉም ናቸው የሚጠራረጉት። እኝም አባታችን እስር ቤት ነው የሚገቡት። ሁሉም የሽኝት ፕሮግራም ነው የሚደረግላቸው ታስረው። ችግሩ ይሄ ነው። አንድ እኔ ልንገራችሁ፣ የዱባይ ደላላን አረጋግታችሁ፣ አሽሙንሙናችሁ አበዳን አልኳችሁ። እሱ በሚመልሰው ልክ ስትተናነቁት፣ ግን መቀመቅ ይከቱኛል ብሎ ቶሎ ነው የሚመልሰው። አያችሁ ኮ ያኛውን የሰልስ በጣም ስንተናነቀው ገንዘባቸውን መለሰ። ይነዛል የነዚህ ደግሞ በእርጋታ ተረዱኛል ነው ደላላን የሚረዳ ናይ ሃይማኖት እንትን ጭንቅላት የለኝም። ሌባ ሌባ ነው፣ መስጠት ነው ያለበት። ካላስ በተለይ የሼኹን ብር ይመልስ ወይ ሞባይሉን ይስጠን። ሞባይሉ ቅድም እንትን ሲያል አይፎን መሰለኝ እኔ ጋንቢዮንበ እኔ ጋንቢዮን አይፎኑን ያምጣው እንሸጠዋለን። ሁለት ሺ አምስት ይሸጣል። በቃ በዚህ ይሻላል። መጥፎ ኮንዲሽን ላይ እንዲደርስ ማንም አይፈልግም። አይዲውን ስጠኝና አሁን ለምሳሌ አቢዲስ ቅድሜ የምትሳሱ ነገር ይስማሙበት፣ እነሱ ሲጀመር ማለት ነው። ይሄ ካሉ ልጆቹ ኑ፣ የኔ አባት። አሁን የሱ ስንት ነው የምትለው? መጫጫ የለም። እሺ፣ አዎ፣ የሱ ስንት ነው? ካሜራውን ከፍ አድርጊው። ይሄው የሱ ስንት ነው? ሰውየው ለምን አታሳዩንም? እኛ እኮ አላየንም። ጆከር ሰውየው ይሄ ነው። ልጁ ይሄ ነው። እኔ እኮ ብቻዬን አይደለሁም። ሁሉ በቃ አለበት የእያንዳንዱን ሰው ጋር ማለት ነው ማ የእሱ ስንት ነው ያለ አንተ ስንት ነው የምትለው እሱ የሚለው ከአንድ ሺው ላይ ነው መቶ የከፈልከው አንተ ጻፈው ጻፍ፣ ስንት እንደሆነ። ዘጠኝ መቶ ጠየቀ። አንተ ስንት ነው አለኝ ነው የምትለው

ለኔ ስንት አለ እሱ ጋር ጀማል ጋር ስሙን ጠኝ መቶ ኦ ሶሪ ዘጠኝ መቶ ሚናለ ሚናለ ወንድሜ አይ ልጅቷን ስልኳን ቀማት መሰለ አይቀማትም እንዴ በቃ ኦልሬዲ እኮ ልብሱን ሁሉ ለጭንቅላቱ ማልቦታል እንደዚህ ስትይዛቸው ምንም ነው የማያመጡት እግርህ ላይ ነው የሚመለመሉት ትገባቅ የሆነ የምትቅለሰለስላቸው ከሆነ በእናትህ ምናምን የምትል ከሆነ ብቻ ነው እነሱም የቅለሰለሱት። ምንም እነዚህ መፍራት አያስፈልግም። እግዚአብሔርን እኔ ረጁ ጋር የጠየቅሽኝ ልኬልሻለሁ፣ ልክ ልኬልሻለሁ። ምናምን ዘጠኝ መቶ ሲደመር ስድስት መቶ የልጁ እሱ ራሱ ያመነው። ቀጣይ የአባታችን ዘጠኝ መቶ አንተ አለ ይሄ ሰውዬ አንድ ሺህ መኪና መቶ እርሶ ስንት አለው ስንት ነው የበላሁት? እሱ አምስት መቶ የታክሲ ከፍለዋል። ምር አምስት መቶ አባታችን ውሸታም ቢሆኑ ኖሮ አንድ ሺህ ይሉክ ነበር። አምስት መቶ ቀጣይ ችግር የለም። አባቴ የእርሶ አይዋሹ ወንድሜ ስንት ነው ያንተ? አይዞት አባት ሰባት መቶ

ሌሎች አላችሁ? በዚህ ኦኬ አንዴ ቆይ፣ ጀማል እየሰማሁ ከሆነ ዘጠኝ መቶ ሲደመር ስድስት መቶ ሲደመር አንድ ሺህ ሲደመር አምስት መቶ ሲደመር ሰባት መቶ ሲደመር ስድስት መቶ ታምንበታለህ ወይስ የለ? ጀማል፣ የሌለ ነገር ነው። ስሚ፣ ቆይ እየሰማሽ ነው? አንድ ነገር ልንገርሽ

አትናደድ እያልኩህ ነው። አሁን ይሄ የተደመረው ብር ነው። አይዲህን ታስይዛለህ፣ በኢትዮጵያ ብር ታስገባለህ አለ። ምን አለ መጨረሻ መስዬ ምን ገና ላበህን ትጠርጋለህ? እኔ አልፋታህም። ገና ይህ ሁሉ የተበላሰው በሰልፍ የቆመ እና ወይ መከራችን ወይ ሀበሻ እግዚአብሔርን ጆር ረጁ ጋር ነኝ ያለሁት እዛ ባልኖር ቻርጃ ብኖር እንደዚህም ሰዓት አይቆዩም ነበረ። ሌላውም ስራ እየሰራን ስለተዘጋ ፎሎ አድርጎኝ እውቀቱ ያላቸውም እንትን አላሉም ነበረ ስንት ነው የሚሆነው ደምሩ። እስኪ ረጁ ደምሪልኝ አንዴ፣ አትደውሉ አንዴ ዘጠኝ መቶ ደምሩ። ዘጠኝ መቶ እንደውም ሰዎቹ ባሉት ነው የምትከፍለው። ያ ፎሎ እያደረጋችሁ ሲደመር ዘጠኝ መቶ ሲደመር ስድስት መቶ ሲደመር አንድ ሺህ ሲደመር አምስት መቶ ሲደመር 700 ሲደመር 600 ያለ በኢማራት ምቹ 4300 ያለ። 4300 ድርሃም፣ ወይ ስልክህን ታመጣለህ፣ ወይ ደግሞ ተበድረህ 2000 2000 ከጓደኞቿ አጋጭተህ ታመጣለህ። ስልኩ ምን ያደርጋል? መስ የተገለገለበት ስልክ ትቀልጃለሽ። በአገልግሎትም እንሸጠዋለን፣ ከአይዲዩ ጋር ይሰጠናል። ጆከ እነዚህ እንደዚህ ነው የሚፈሩት እግዚአብሔር

ስልካንሺ እሺ፣ ቤትኛውን የደወልሽልኝ በስ በስራው በዛንቺ ነው ይሆናል። እሺ በስራው ደዊ፣ እስኪ ደዊ ውዴ። ቋሚው እየለማመነ ነው ከጓደኞቹ ምናምን ደላላ ብር አጥቶ ያቅም ሲያዝ ለዋስትና ብሎ የሚያስቀምጠው አለ፣ አካውንቱ ላይ ሲጀነጅን ብሎ የሚያስቀምጠው አለ፣ ሲዝናና ብሎ የሚያስቀምጠው አለ። እያንዳንዱ የአልጋ ሲይዝ የሚከፍለው አለ። እያንዳንዳቸው ገንዘብ ገንዘብ እንትን በደረጃ በደረጃ ነው የሚያስቀምጡ። ገንዘብ አያወጣም ደላላ። ስለዚህ ይስጣቸው። በተለይ ለእኚህ ለትልቁ ሰውዬ ሁለት ሺህ ድራምራቱ ቢሰጣቸው ካሳ ነው። እ ለላላያረጋ አሁን እኮ መሲ ምን ያደርጋል? የሁለት ወር ገና ተሽራ። አሁን እኮ የእኚህ ሰውዬ ራሱ ገና ኦቨር ስቴ ለማስነሳት ስንት ብር እንደሆነ ይታወቅ። እ ሰውዬ ችግሬ ለማባታችን ናቸው። እ ሊሰሩም አይችሉም ዱባይ ላይ ትልቅ ሰውዬ ናቸው። ኦልሬዲ ወደ ሀገር እርተ ናቸውም ወደ ሀገር ይገባሉ የት ቦታ በአንድ ትክክል፣ ትክክል፣ መ ከባድ እስኪ ጀማ እናናግረው ትንሽ ረገጣ የፈለገ ይመስለኛል ሳስበው። እዚህ በተረሙኒክ ስጭ ይሄማ በጣም እንጂ። እኔ አሁን እንደው እንደሚሰማኝ ከሆነ የፒክቸሩን እየታየ እንትን ቢል የሀገር ህዝብ ነው ገና የሚወጣው ማባበል ጀመር እንክረን ከሄድንበት አራት ሺ ብር ከጓደኞቹ ደውሎ አምጥቶ ይመልሳል እያልኳቸው ሙና ካላመነበት አይዲውንም ካልፈለገ እንግዲህ ወደ ህግ እንሄድ አይዲ እኮ ጠፋብኝ ብሎ ማውጣት ይችላል በአምሳ ብር አይዲ እኮ ልቀበልህ አይደለም የምለው አይዲው ፎቶ ይነሳና ከካደን እንከሳለን አሁን እኮ ላለመክሰስ ነው ይህንን ሁሉ የምጥረው ኔ መሲ እኔ ደግሞ ጀማል ቢከሰስ ባይነኝ ሙና ማሰብ ያለብሽ ከበዚህ ከጀርባው ያሉት እነዚህ ልጆች ምን ይሆኑ። ሁሉም ሀገር ይገባሉ። ሀገር ሲገቡ እነዚህ ሀገራቸው ነው፣ ወንዶች ናቸው፣ ያስታጥቁታል። ምን ሽማግሌው ስንት ልጅ ጥዬ መጣሁ የሚል ነው። ያኛው ቦሌ ላይ ይጋጠማሉ፣ ሙን እ ይጋጠማሉ ባዷቸውን ገብተው ባዷቸውን ገብተው የፖሊስ ጉሮሮውን ይዘው ይቀበሉታል፣ ተያይዘው። ስሙ ኤምባሲ ምናምን በሉ እንጂ የፖሊስ ነገር አይሆንም እኮ እንደዛ እንላለን። አሁን በቃ ከኤምባሲስ አውጥተን እንላክ ምናምን ብለሽ በቃ የኤምባሲስ አናግሩ ምናምን። ግማሽ እዚህ የተሰበሰበው ራሱ ህገወጥ ነው። ይታይሻል ሁ ህገወጥ ነው። ግማሽ በግማሽ እየሰሙሽ እኮ ነው እዚዜስከአኛ መኪናው ጋንዴው